ስቴም ሴልስ ኤድን ማዳን ይችላሉ? አዎን የስቴም ሴል ቴራፒ የተበላሹ ኅብረ ሕዋሳትን በማደስ የብልት መቆም ተግባራትን ለመመለስ የላቀ ሕክምና ነው። የስቴም ሴል ሕክምና ለኤድ እንዴት ይሠራል? የኅብረ ሕዋሳት እንደገና መወለድ፣ ግንድ ሴሎች በተለይ ኤምኤስሲ ሚሴንቺማል ስቴም ሴሎች ወደ ተለያዩ የሕዋስ ዓይነቶች የኢንዶቴልየል ሴሎችን እና የብልት መቆም ተግባራትን ይለያሉ። የደም ፍሰትን ያሻሽሉ፣ ስቴም ሴሎች አንጂዮጀንስን ይጨምራሉ እና ወደ የወንዶች የመራቢያ ክፍሎች የደም ፍሰትን ያሻሽላሉ። የነርቭ መከላከያ፣ የስቴም ሴሎች መደበኛ የብልት መቆም ተግባርን በማደስ የነርቭ ጉዳትን ያድሳሉ። ለኤድ ህክምናዎች የሚያገለግሉ የስቴም ሴሎች አይነቶች ሜሰንቺማል ስቴም ሕዋሳት እንደ አጥንት መቅኒ፣ አዲፖዝ ቲሹ እና የእምብርት ኮርድ ደም። የደም ቧንቧ ጤናን፣ የደም ፍሰትን እና የኢንዶቴሊየም ተግባራትን የሚጨምሩ የኢንዶቴሊያል ፕሮጀኒተር ሴሎች ኢፒሲዎች። ለግል ምርመራ እና ህክምና አዲስ አበባ፣ ኢትዮጵያ የሚገኘውን ምርጥ ኡሮሎጂስት ያማክሩ። ቴሪቴና ዋይክ ሴር ኮሜንት ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።